ያጋጠመ ያለውን የትምህርት ስብራት ለመጠገንና ቀድሞ ወደነበረበት ነበረበት ለመመለስ በሚደረገው ጥረት ሁሉም ባለድርሻ አካላት የበኩላቸው መሆኑን መወጣት እንዳለባቸው የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ አሳሰቡም። የከምባታ ዞን ትምህርት መምሪያ የ2017 የትምህርት ዘመን የ9 ወራት እቅድ አፈጻጸም ግምገማና በቀጣይ አቅጣጫዎች ላይም የተዘጋጀ የምክክር መድረክ በዱራሜ ከተማ ተካሂዷል። ዘገባው የዞኑ መንግስት ኮሚኒኬሽን ጉዳዮች መምሪያ ነው ባየሽ ጉልላት ደግሞ እንደሚከተለው ታቀርበዋለች። በመድረኩ የተገኙት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነ ፈቃዱ እንደተናገሩት ትምህርት የማህበረሰብ የእድገት መሰረት በመሆኑ ስራው በትኩረት መሰራት አለበት ብለዋል። የከምባታ ዞን የቅድመ አንደኛ ላይ ቀድሞ መጀመሩ በጥሩ ጎኑ የሚነሳ ነው ያሉት አቶ አንተነ በዞኑ ትምህርት ያጋጠመውን የትምህርት ስብራት፣ ሁሉም አካላት ለትምህርት ጥራት መሻሻል የድርሻቸውን መወጣት አለባቸው ብለዋል። የማህበረሰብ እድገት የማህበረሰብ ሰላም የዚህ ሁሉ መሰረት ትምህርት ነው ማለት ነው። እንግዲህ ለማህበረሰብ መሰረት ከሆነ ለአገር መሰረት ነው፣ ለዓለም መሰረት ነው ማለት ነው። ስለዚህ ማህበረሰብ ቤዝ የሚያደርገው ትምህርት ላይ ነው። ይሄን በደንብ መያዝ ያስፈልጋል። እንደ ከምባታ ዞን ቅድመ አንደኛ ላይ ቀድማችሁ ጀምራቸዋል። እንደ ክልልም ኢኒሺቲቭ ልናደርግ ነው። ይሄ መጠናከር አለበት። የትብሬት ደረጃ ማሻሻል በጣም ትኩረት መሰጠት አለበት። የግብዓት አቅርቦት መሰጠት አለበት። ለዛ ሁሉ ግን የሀብት ማመንጨት እኔ በደንብ የያዙ ሀብት ከትምህርት ቤት ማመንጨት ነው የሚያስፈልገው። ኮሚኒቲ ሞቢላይዝ ማድረግ በጣም ዲዛይን ማድረግ እንደ ከንባታ ዞን በተለየ መንገድ ኮሚኒቲ ሞቢላይዝ ማድረግ። የፖለቲካ አመራር ለትምህርት ትኩረት መስጠት አለበት። ርዕሰ መምህር ብቻውን ምንም አይሰራም። ትምህርት ቤት ብቻውን ምንም አይሰራም። በእውቀት በክህሎትና በስነ ምግባር የታነጸ ብቁና በዚህ ቴክኖሎጂ ዘመን ተወዳዳሪ የሆነ ትውልድ ለማፍራት የትምህርቱ አመራርና መምህራን ያለባቸውን ኃላፊነት በቁርጠኝነት ሊወጡ ይገባል ነው ያሉት። ውጤት እያየን እኮ ነው። አሁን የሚጠቅሳቸው ቃጫ ቢራ ወረዳ እያየን ነው ውጤት። ሀድሮ ከተማ፣ ሀድሮ ከተማ የሀብት ችግር አለው የሀብት ችግር የለውም። ውጤት እያየን ነው። ሀድሮ ጥንጦ ዙሪያ ወረዳ እያየን ነው ውጤት። ዶየግና ወረዳ ውጤት ዶዮገና ከተማ ውጤት ጥይት። ይሄን በደንብ ፈትሹ ጋይስ። እኔ አንድም ትምህርት ቤት ሳያሳልፍ የዛ ትምህርት ቤት ርዕሰ መምህር ምንድን ነው ፊልም የሚያደርገው? ምንም ተማሪ ሳያሳል ያላሳለፈ ትምህርት ቤት ያለበት የወረዳ አስተዳዳሪ ሪሊ ምን ምን ላይ ነው የሚቀመጠው? እኔ ፈትሹ ጋይዝ። ዲስ ኢዝ አላርሚንግ ታይም። ይሄ አላርሚንግ ጊዜ ነው። እያንዳንድ ዞን ውስጥ እንዴት እየተመራ እያለ የወረዳ አስተዳዳሪ እየት እንዴት እየመራ እያለ ከንቲባ እንዴት እየመራ ትምህርት መዋቅር እንዴት ልዩነቱን እያየን እኮ ነው። የከምባታ ዞን ዋና አስተዳዳሪ አቶ አረጋ እሸቱ በበኩላቸው በትምህርት ዘርፉ ያጋጠሙ ችግሮችን ለይቶ በማወቅና የጋራ መፍትሄ በመፈለግ ጥራት ያለው ትምህርት ለዜጎች ተደራሽ እንዲሆን በዚህ ዓመት የጀመርነውን መነሳሳት በማቀጣጠል በዞናችን በትምህርት ስርዓት ውስጥ ያሉ ጠንካራና ደካማ ጎኖችን በመለየት በቀጣይ ጊዜ ውጤቱን ለማሻሻል መስራት ይኖርብናል ብለዋል። እኔ በሚመራበት ተቋም ውስጥ ተግባራዊ አድርጌ የተሻለ ውጤት ለማምጣት ምንድን ነው የወሰድኩት የምለውን እያንዳንዱ እዚህ አዳራሽ ውስጥ ያለ ሰው ይዟል ብዬ አስባለሁ። በዞናችን ውስጥ በትምህርት ስርዓቱ ውስጥ ያሉ ጠንካራ ነገሮችንና ደካማ ጎኖችን ለቅመን ለይተን ይዘን በምሁራኖቻችን የትምህርት ውጤታማነትን እንዴት ማሻሻል ይኖርብናል የሚለውን ለማመካከርና እዚህ ላይ አቋም ለመያዝ ነው፣ በዚህ ላይ ኮሚትመንት ለመውሰድ ነው። የከንባታ ዞን ትምህርት መምሪያ ኃላፊ አቶ ግርማ ጊቻሞ ትምህርት የአንድን ሀገር መሰረታዊ የእድገት አቅጣጫ ከሚወስኑ ቁልፍ መሳሪያዎች አንዱ በመሆኑ ጥራቱን በማረጋገጥ በእውቀትና ክህሎት የታነጹ ዜጎችን ለማፍራት በትኩረት ስራዎች እየተሰሩ መሆናቸውን ገልጸዋል። በዞኑ ያጋጠሙንን የትምህርት ጥራት ስብራትን ለመጠገን የሚደረገው ርብርብ ችግርን በመለየት የተማሪዎችን ውጤት ለማሻሻል በተሰራው ስራ እየታየ ያለውን በጎ ጅማሮ ወደ ላቀ ደረጃ ለማሸጋገር የትምህርት ቤት ውስጣዊ ብቃትና ጥራትን ማረጋገጥ ጊዜ የማይሰጠው ጉዳይ መሆኑን ተናግረዋል። ሀገራዊ ነባራዊ ሁኔታን በመገምገም የችግሮቻችን መፍቻ ቁልፍ መሳሪያ ሆኖ ከማገልገል ይልቅ በአብዛኛው ለፖለቲካ ፍጆታነት እንዲያገለግል ተደርጎ በመቀረጹ በጥራት ላይ ከፍተኛ ጉድለት የነበረበት መሆኑ የሚታወስ ነው። ነገር ግን የለውጡ መንግስት እነዚህን የጥራት ጉድለቶችን እና ችግሮችን ለመቅረፍ ትምህርት ከፖለቲካ ፍጆታነት ይልቅ የሀገራዊ ችግሮቻችን መፍቻ ቁልፍ መሳሪያ ሆኖ እንዲያገለግል ተደርጎ የተቀረጸ በመሆኑ የትምህርት ጥራትን በማረጋገጥ በእውቀትና ክህሎት የታነጹ ዜጎችን በማፍራት ለማፍራት ታስቦና ታቅዶ በርካታ ስራዎች ተሰርተዋል። በመድረኩ በከንባታ ዞን የትምህርት እድገት ላይ ከፍተኛ አስተዋጽኦ ላበረከቱ አቶ ገብረ ሚካኤል አበሞ የዞኑ አስተዳደር የእውቅና ሽልማት የሰጣቸው ሲሆን በመድረኩ ጥሪ የተደረገላቸው እንግዶች የሁሉም ወረዳ አስተዳዳሪዎች፣ ከንቲባዎችና የትምህርት አመራሮች ተሳታፊ ሆነዋል።